የሞዴል ቀነኒ አዱኛ ህልፈትና መንስኤ እስካሁን በውል ያልታወቀ ነገር ቢሆንም መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከአምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ ማለፉንና አስክሬኗ ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ ስለመወሰዱ በተደጋጋሚ እየተነሳ ይገኛል። በወደቀችበት ወቅት በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን ፖሊስ በቁጥጥር ስር እንዳዋለው ይታወቃል። ውድ የቻናላችን ቤተሰቦች እንደምን ከረማችሁ። በዛሬው ዝግጅታችን ስለ ሞዴል ቀነኒ አዱኛ ያልተሰሙ የህይወት ጉዞዎችና ስለ አሟሟቷ ሁኔታ የወጡ አዳዲስ መረጃዎችን በአጭሩ ልናወጋችሁ ወደድን። ቻናላችንን ሰብስክራይብ፣ ቪዲዮዎችንን ላይክ እና ሼር በማድረግ ብርታት ይሁኑን። አብራችሁን ቆዩ። ሞዴል ቀነኒ አዱኛ ከአባቷ አቶ አዱኛ ዋቁና እናቷ አስቴር መኮንን መጋቢት ሰባት ቀን 1991 ዓ ም በምዕራብ ሐረርጌ ዞን ዳሩ ለቡ ወረዳ ሚጫታ ከተማ ተወለደች። በትምህርቷ ብርቱ የነበረች ሲሆን ከአርባ ምንጭ ዩኒቨርሲቲ በውሃ ምህንድስና ከተመረቀች በኋላ በኦሮሚያ ውሃ ቢሮ ለተወሰነ ጊዜ ብትሰራም ትኩረቷን ወደ ሞዴሊንጉ በማድረግ እውቅናን እንዳተረፈች ይነገራል። ቀነኒ በማስታወቂያ ስራዎችም እውቅናን በማትረፍ በፊልም ስራም ተሳትፎ እንደነበራት የህይወት ታሪኳ ይናገራል። ከ2015 ዓ ም ጀምሮ ከአርቲስት አንዷለም ጎሳ ጋር የፍቅር ግንኙነት የመሠረተችው ቀነኒ ላለፉት ሁለት ዓመታት ከአርቲስቱ ጋር አብሮ ሲኖሩ እንደነበርና ማክሰኞ ሌሊት አስር ሰዓት አካባቢ ለጊዜው እየተጣራ በሚገኝ ምክንያት ከመኖሪያቸው አምስተኛ ፎቅ ወድቃ በሃያ አምስት ዓመት ዕድሜዋ ከዚህ ዓለም በሞት ተለይታለች። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ምረት ሌሊት 10 ሰዓት አካባቢ ከእጮኛዋ ድምጻዊው አንዷለም ጎሳ ጋር ከሚኖሩበት ህንጻ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አስመልክቶ ነበር። በማህበራዊ ሚዲያ ላይ በርካታ ተከታዮች ያሏት ቀነኒ አዱኛ ሞትን ተከትሎ በርካቶች ሐዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ይህን አስደንጋጭ ክስተት ተከትሎ የአዲስ አበባ ፖሊስ ኮሚሽን ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያደረገ መሆኑን አሳውቋል። ፖሊስ የሟች አስክሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን የገለጸ ሲሆን የአርቲስት አንዷለም ጎሳ ማኔጀር ሌሊሳ አንድሪስም ይሄንን ለቢቢሲ አፋን ኦሮሞ አጋርቷል። ቀነኒ ከሚኖሩበት ህንፃ መውደቋን እና ንጋት አስራ አንድ ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዷለምና ቤተሰቦቹ ወድቃ እንዳገኟት አሳውቋል። ንጋት አስራ አንድ ሰዓት ላይ ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ስለመሞቷ እንጂ ሌላ አዲስ መረጃ አለመገኘቱን አስረድቷል። ሁኔታውን ለማጣራትም ፖሊስ በተቀላጠፈ መልኩ የራሱን ምርመራ እያደረገ ይገኛል ብሏል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሳንሻይን ተብሎ የሚታወቁ አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግሯል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወሰደ በማለት በከባድ ሐዘን ተሞልቶ ተናግሯል። ፖሊስ መጥቶ እስኪወስደው ድረስ ራሱ አንዷለም ነበር ወደ ሆስፒታል የወሰዳትና ጠገቧ የነበረው። ነገር ግን ከሰዓታት በኋላ ፖሊስ ለምርመራ ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዷለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል ማኔጀሩ አብራርቷል። በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችም የተሳሳቱ ናቸው በማለት ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠብቁም ጠይቋል። ጥንዶቹ በቅርቡ ትዳር መመስረት እቅድ እንደነበራቸውን በማስረዳት በተፈጠረው ነገር እጅግ ማዘኑን ገልጿል። የሞዴል ቀነኒ አዱኛ ስርዓተ ቀብር ዕለተ እሮብ ከሰዓቱን በአዲስ አበባ ቅድስተ ሥላሴ ካቴድራል ሲፈጽም በርካታ አድናቂዎቿ ቤተሰቦቿና ጓደኞቿ ተገኝተው መሪር ሐዘናቸውን ገልጸዋል። በድንገት የተሰማው የወጣቷ እልፈት በርካቶችን በማኅበራዊ መገናኛ በኩልም በማስቆጣት ለፍትህ ሲጣሩ ተስተውሏል። ሮብ በቅድስተ ሥላሴ ካቴድራል የቀብር ሥነ ሥርዓቷ ከተፈጸመ በኋላ የሟች አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትሕ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንንም ለእናንተ የማስተላለፈው መልእክት የልጅየን እውነት አፋልጉኝ፣ እንዳያጫሉ ሞትም ተድበስ ብሶ እንዳይቀርብኝ። እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው ነገር የለኝም ሲሉ ተደምጠዋል። የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቀ አክለውም በተለይም ለዶቼቬሌ በሰጡት አስተያየታቸውም እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው ነው የምለው። እሷ ሲቸግር እንኳን ተበድራ የምትሰጥ እንጂ ከእሷ ይሄ አይጠበቅም በማለት በልጃቸው እልፈት መሪር ሀዘናቸውን ገልጸዋል። እናም አሉ የሟች ተስፈኛ ወጣት አባት አቶ አዱኛ ዋቆ እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ደሟን ያውጡልኝ ነው። ሌላ ምንም የምለው የለኝም ብለዋል። በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳም በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ተጠናቋል። ውድ ቤተሰቦች በዛሬው ፕሮግራም የያዝነው ጉዳይ ይሄን ይመስላል። ቀጣይ ዝግጅቶቻችንን እንዳያመልጣችው ቻነላችንን ሰብስክራይብ፣ ቪዲዮችንን ላይክ እና ሼር በማድረግ ብርታት ይሆኑን።